በጣም በጣም ደስ ብሎናል። እንኳን ደስ አላችሁ ደራርቱን ያገዛችኋ ሰዎች እግዚአብሔር በጥፍ ደርቦ ደራርቦ ይስጣችሁ፣ ተቀዶ የማልቅ ዶላር ይልቀቅባችሁ፣ አሜን። እና ደራርቱ አሁንም ደግሞ ወደፊትም አብራችኋት ከጎኗ ብትሆኑ ደስ ይለናል። ምክንያቱም ገና ተጀመረ እንጂ አላለቀምና ዩቲብ ላይ ያለው ኮሜንት በጣም ነው ደስ የሚለው። ዩቲብ ላይ ያለ ኮሚኒቲ በጣም ስርዓት ያለው የተማረ የተረጋጋ ኮሚኒቲ ነው። በጣም አድንቅ ያለው ስድብ የሚባል የለም። በቃ ዩ ፕራውድ ኦፍ ሀር ሶ በጣም ደስ ብለናል። እናመሰግናለን ላደረጋችሁላት ነገር ሁሉ ነገር ግን አሁንም ለደራርቱ ትልቅ የምሥራች ይዤ ነው የመጣሁት። ደራርቱን አንድ ትልቅ ስጦታ ያዘጋጀላት ድርጅት አለ። እሱ ጋር እንሄዳለን። ምን እንዳዘጋጀላት እኔም አላቅም። ብቻ ና ብለው ጠርተውኛል። እንሄዳለን። ምንድን ነው እንዴት ነው የሚለውን አብረን ነው የምናየው። አብራችሁን ሁኑ፣ የትም እንዳትሄዱ። ባይ ዘ ወይ ሰብስክራይብ እያደረጋችሁ ሰብስክራይብ እያደረጋችሁ ማለት አይጠበቀብኝ፣ ምክንያቱም እኔ ብዬ አድርጋችሁ ስለማታውቁ በራሳችሁ ፍቅር ነው ያደርጋችሁት። አሁንም ሰብስክራይብ ማድረጋችሁን ቀጥሎ፣ እወዳችኋለሁ። አሁን አብረን እንሂድ፣ የደራርቱ ስጦታ በጣም ነው የምናመሰግነው ደራርቱን። ትላንት በሰራው በሰራው ላይ ቪዲዮ አይተሽ ወደ ቤት ስለጋበሽን በጣም ደስ ብሎናል። እግዚአብሔር ያክብርሽ። እንግዲህ ያው ደራርቱ መንገድ ላይ ያለች ልጅ ናት። በልጅነቷ ነው እንግዲህ ከነልጅ ዝጋ የሆነችም። በጣም በጣም ደስ ብሎናል ላደረግሽልን ነገር። አክቹዋሊ ምን እንደምታደርግልን አላወቅም። ለምን እንደጠራሽን ትነግሪኝ ደስ ይላል። በቅድሜ ያው አንተንም በጣም ላደንቅ እፈልጋለሁ እየሄድክበት ያለው መንገድ ሰዎችን ለመርዳት እየሄድክበት ያለው መንገድ በጣም ቆንጆ ነው። እኛም ደግሞ ከአንተ ጎን መቆም እንፈልጋለን። ድርጅታችን ያው ቤቲ ኢንተርናሽናል ሜካፕ ስኩል ነው። እኛ የሙያ አገልግሎት ነው የምንሰጠው። እናስተምራለን። በሜካፕ በጥፍር ባህላሽ እናሰለጥናለን። ትምህርት ቤታችን ለብዙ ወጣቶች የስራ እድል የከፈተ ትምህርት ቤት ነው። ብዙዎች ተምረው የራሳቸውን ስራ ከፍተዋል ተቀጥረው ይሰራሉ። በጣም በጥሩ ቦታ ሁለት ብራንች ነው ያለን፣ ሶስት ብራንች ነው ያለን። አዳማ ሁለት ብራንች አለ። አዲስ አበባ ላይ ደግሞ ቦሌ መድኃኒአለም ላይ ይሄኛው ብራንቻችን ነው ማለት ነው። ስለዚህ እኛም ሰርተን ውጤታማ የሆንበት ትምህርት ቤት ነው። ለብዙ ወጣቶች ደግሞ የስራ እድል የከፈተ ትምህርት ቤት ነው እና ደራርቱንም ያው ቪዲዮዋን ይችላለ ዩቲዩብ ላይ። ስለዚህ ከእነዚህ ወጣቶች መሀል እንግዲህ ሰርታ እንድትቀላቀል እድል ፈጥረንላታል። የስራ እድል ነው ዘነት ነው። እኛ አካውንታችን ያው ለጊዜ መግለጽ በማያስፈልግ ሁኔታ በአንድ ተደርጎብናል እና ስለዚህ የአካውንት ቻሌንጅ አምጥተንላታል። በአንድ ሺህ ፎሎ አንድ ሺህ ብር እንከፍላት ነው። ስለዚህ ሀምሳ ሺህ ፎሎ ብታመጣልን አካውንት ሀምሳ ሺህ ፎሎ በሀምሳ ሺህ ብር ቻሌንጅ አቅርበንላታል። ከዛም በላይ ከሆነ ደግሞ በዚህ ብቻ አይቀጥልም። በዚህ ብቻ አይቆምም፣ እንቀጥላለን። ከሀምሳሽን በላይ ከመጣላት የመጣውን ፎሎር እና በብር ቀይረን እንሰጣለን። ይሄ እንደመነሻ ሀሳብ ይሆናታል። ከዛ በኋላ ደግሞ ነገሮችም ሲስተካከሉላት ሙያም የምትፈልገውን ምርጣ እንድትማር እናመቻችላታለን። ያው ለጊዜው የሚያስፈልጋት ከመማሯ በፊት ገንዘብ ስለሆነ ገንዘቡን አስቀድመን ይሄን ቻሌንጅ እንድትቀላቀል አቅርበንላታል። በጣም በጣም ደስ ብሎናል። እንግዲህ ተመልካቾቻችን ለደራርቱ በቲክታክ አካውንት የቤቲ ሜካፕ ስኩልን የቲክታክ አካውንት ፎሎ ካደረግ ነው መቶ ሺህ ከሆነ መቶ ሺህ ነው፣ አይቆጠብም። መነሻው ግን ሀምሳ ሺህ ፎሎወርስ ካደረግንላት ሀምሳ ሺህ ብር ትሰጣለች። ከዛም በላይ ከፍ ካለ እንግዲህ የእናንተ ነው። ሰው መርዳት የማይሰለቻችሁ የማይከብዳችሁ በጣም ቀላል ነገር የተጠየቃችሁት፣ ፎሎ ማድረግ ብቻ ነው። በትንሽ ጊዜ ውስጥ ፎሎ አድርጋችሁ ልጅቷን ከዚህ ህይወት እንድትወጣ ተነጥቃ እንድትወጣ ብናደርግ ደስ ይለናል። ደግሞ በፈጣሪ ስም ነው የምንለምናችሁ። ቤትዬ በጣም በጣም መልካም ሰውነች። ማለት በጣም ደስ ብሎኛል። በእኔ መንገድ እቺ ልጅ ሊያግዟት ብዙ ሰዎች መጥተዋል። የኔንም ታሪክ ታውቀዋለች። ከቆሻሻን የተነሳሁት እግዚአብሔር ወደ መልካም ነገር ቀይሮልኛል። ሰዎች ደግሞ በቃ ይዞ በርታ እያላችሁ ይሆነ። ከነዛ ሰዎች ደግሞ አንቺ አንዷነች። እድል ስለሰጠሽኝ በጣም አመሰግናለሁ። ይህንን እድል ደግሞ እንዳላፍርበት እናንተ እስካላችሁ ድረስ እኔ ያለው፣ እናንተ ከሌላችሁ ያው የወደኩ ሰው ነው። ምክንያቱም እድል ሰጠችኝ። እናንተ ፎሎ ካደረጋችሁ የእድሉ ተጠቃሚ ነኝ ማለት ነው። እናንተ እንዳመናችሁብኝ ይቆጠራል። በጣም ደስ ብሎኛል። እና ያው በዚህ አጋጣሚ እንግዲህ ስለ ደራርቱ ውበት ብዙ ሰዎች እያወሩ ነበር እና አንድ ስምንት ያለች በጣም ቆንጅዬ ልጅ ነች። በጣም ወጣት ልጅ ነች። ታዳጊ ልጅ ነች እና አሁንም ምንም የረፈረባት ነገር የለም። ስለዚህ ዛሬ ደግሞ እስቲ የበለጠ ቆንጆ አድርገን እስቲ ውበቷ እንደ በደንብ አጉልተን ብናያት ደስ ይለኛል እና ቆንጆ ሜካፕ ልስራት። ደራርቱ ከአሁን በፊት ሜካፕ ሰርተ ታውቂያለች? ምን እንደሆነም ሞከርሽም አታውቂም። እንግዲህ ተመልካቾች፣ ይህን የመሰለ ትምህርት ቤት ዛሬ ይዣት መጥቻለሁ እና ይሄ ቆንጆ ፊት ወደ ምን ይሆናል፣ አህ ከዚህ ወደዚህ አብረን የሚለውን አፍተር ኤንድ ቢፎር አብረን እናያለን። እንግዲህ ያው የእናንተ ስኩል ሜካፕ አርቲስት ዘመኑ የዋጅ ነው። ብዙ ሴቶች ደግሞ መማር ያለባቸው ስራ ነው ብዬ አስባለሁ እና እንዴት ነው ያ ያስተማር የማስተማር ሂደታችሁ እንዴት ነው? በምን አይነት ክፍለ ጊዜ ነው የምታስተምሯቸው? ስለነዚህ አንዳንድ ነገር ብትይ ከቻልሽ ደግሞ ምን ያህል እንደምታስከፍሉ ምን ያህል ፓኬጅ እንዳላቸው አንዳንድ ነገሮች ብትነግሪኝ ደስ ይለኛል። እንግዲህ ሜካፕ አሁን በጣም ትሬንድ ነው ማለት ይቻላል። ለምንድነው ሰዎች በጣም ሴትም ወንድም ይመርቷል? ሜካፕ ብቻ ሳይሆን ጥፍር ሜካፕ፣ ባይለት ፀጉር ስራ፣ እነዚህ በጣም ተመራጭ ናቸው። ለምንድነው? አንደኛ የአጭር ጊዜ ስልጠናዎች ስለሆኑ ሰዎች ይመርጧቸዋል። ሁለተኛ ማነው፣ አትራፊ ሙያ ነው። በአሁኑ ሰዓት ላይ አትራፊ ሙያ ነው አጭር ተምረው ሲማሩ ዋጋ ሊከፍሉ ይችላሉ የተወሰነ። ከዛ በኋላ ግን ሲሰሩበት በአጭር ጊዜ ትርፋማ የሚሆኑበት ዘርፍ ስለሆነ ወጣቶች ብዙ አብዛኞቹ አብዛኛው ወጣት በቃ ምርጫው አድርጎታል እና እኛ ደግሞ በማስተማር ወደ አራት ዓመት ልምድ አለን በመስራት ደግሞ አጠቃላይ የስምንት ዓመት ልምድ አለን ማለት ነው። እና አዳማ ላይ አለን ትምህርት ቤት ብራንች ሁለት አለ፣ እዚህም አንድ አለ የአቦሌ መድኃኒዓለም ላይ እና እንደዛ ነው። ዋጋ እንዴት መሰለክ፣ አንድ ሙያ ከሚማሩ ይልቅ ሁለት ሶስት ሙያ ሲማሩ አፎርደብል በሆነ ፕራይስ ዲስካውንትም አለው ፓኬጅ ሲሆን፣ ሌላው ደግሞ ለየት የሚያደርገን ኢንተርናሽናል ነው ትምህርት ቤታችን። ከመንግስት ሙሉ እውቅና ስላለ የእኛን ሰርተፍኬት አውቶማቲክ አድርገው በየትኛውም ዓለም ላይ ሄደው ቢሰሩ መንግስት ሙሉ እውቅና ስላለን በየትኛውም ዓለም ላይ ሄደው ቢሰሩበት ባይነት ያለው ሰርተፍኬት ነው የሚያገኙት ማለት ነው ስለዚህ ይሄ ነው ያለው ነገር። አሁን ወዴት ነው የምንሄደው? እህት ደራርቱን ወደ ንግስት ነው። አክቹሊ ንግስት ናት። በጣም ቆንጆ እንደውም የህንድ አክተር ማውት ይሰራል። አክትረስ መስላለች። የህንድ አክተር እኔ ነኝ፣ እሱ አክትረስ ነች። ኤኒዌይ እሱን እናያለን። እንዳትረሱ፣ ቻሌንጅ እንዳትረሱ፣ አብራችሁን ሆኑ። የደራርቱን ውበት ከፍ ባለ ደረጃ ለማየት ተፈልጋችሁ አብራችሁን ሆኑ። ቴንክ ዩ ጋይስ ሌትስ ጎ።

ባልሽ ተንጀረጀረ ወይ አዲስ ባል ይመጣል አይታወቅም። አይመስልሽም? አከም አከም ልብኮ እስቲ ደራርቱ የምንወዳችሁ ይህ በጣም በጣም ነው ደስ ያለኝ ደራርቱ እንደዚህ ልዕል ትመስላ ንግስት ስላዩዋት ተመልከቱ፣ እንግዲህ ውበቷን ይህን የመሰለ ውበት ይዛው መንገድ ላይ ልትቀር ነበረ። እናንተ ቀን አርጋችኋታል፣ እግዚአብሔር ያክብራችሁ። እንግዲህ የውበቷን ነገር እናንተ አውሩበት። ደራርቱ ምን ተሰማሽ? እንዴት ነው በዚህ አምራል በዛኛው በዚህ አምራል እና የተሰጠሽ ቻሌንጅ አለ ደግሞ ፎሎ እንዲያደርጉ እና ስለ እሱም እስኪ ነገራቸው። ፎሎ አድርጉልኝ እና አምሳ ሺህ ብር ይሰጠኝ። እባካችሁ መልካም ናችሁ። ፎሎ ማድረግ ደግሞ ተባበሪ በያቸው። እስኪ ፎሎ አርጉልኝ፣ አምሳ ሺህ ብር ልሰጠኝ ነው። አመሰግናለሁ፣ አመሰግናለሁ፣ ወዳቸዋለሁ። ምንም የአማርኛ ስለሚከብዳት እና ምንም ቪዲዮ ውስጥ እንደዚህ በጣም ፋሚሊያር ስላልሆነች ቤተሰብ አለችም። ስለ ቪዲዮ ምንም አታውቅም ለዛ ነው ብቻ። የልቧን እኔ ነግራቸዋለሁ። በጣም ደስ ብሏታል። እግዚአብሔርን ነው የምላችሁ። መጀመሪያ ስትጀምረው በጣም ፈርታ ነበረ። በዚህ አጋጣሚ ቤቲ ሜካፕ እስኩልን በጣም እናመሰግናለን። አመሰግናለሁ ብያት አመሰግናለሁ። ምክንያቱም ይሄ ትልቅ ነገር ነው። ምን መሰላችሁ? ለሰው ልጅ መቀየር ምክንያት መሆን ትልቅ ነገር ነውና፣ ቤትዬ በጣም ነው የምናመሰግንሽ። እግዚአብሔር ያክብርሽ። ደግሞ ተሳክቶልን። እናንተ ረድታችሁን ተሳክቶልን። ልናመሰግናት ያብቃል። ቤትዬ በጣም ነው የምናመሰግነው እግዚአብሔር ይባርክሽ። ወደፊት ደግሞ ተሳክቶልን ያሰብነው ተሳክቶ እንድናመሰግንሽ ያደርገን፣ ድርጅትንም ከፍ ያድርገው። ብራንች በብራንች አይደል፣ ከፍ ያድርግላት። በቃ ስምንት ዘጠኝ ብራንች ኢትዮጵያ ውስጥ ሙልት ያለ ሜካፕ ስኩል ያድርግልሽ። በጣም እናመሰግናለን። ሰብስክራይብ ማድረጋችሁን ቀጥሉ። ደራርቱን ከፍ ሳናረጋት ወደ ኋላ አንልም። ይህ ደግሞ የሚሆነው በእናንተ ነው። እናንተ ሰብስክራይብ አርጉ፣ ሼር አርጉላት፣ ቲክታክ ላይ ያለውንም ቻሌንጅ ምን ያደርጉልሽ፣ ይስሩልሽ። ከዛ በኋላ ቲክታክ በደንብ እሷን እናስጀምራታለን። በሚዲያው በጣም ነው የምናመሰግነው። ሌላ ጊዜ በሌላ ጉዳይ በሌላ ፕሮግራም እስከምንገናኝ ድረስ ሰላም ሁኑልኝ። ቼርን ሰንብት። ባይ።